የቡራና ሀይሚ ነገር ከነገ ዛሬ መልካም ይሆናል አንድ ላይ ታርቅ ይመጣሉ ብለን ስንጠብቅ ጭራሽ ዛሬ ሀይሚ ቆርጣ ጨክና ከዚህ በኋላ ብሩክ የሚባል በህይወቴ አይኖርም ማየትም አልፈልግም ማንም ሰው ደግሞ በእኔ ላይ መፍረድ አትችሉም በሚል ከባድ ውሳኔ ይዛ መጥታለች በመጀመሪያ ግን መናገር የምፈልገው ዛሬ ላይ ብሩክና ሀይሚ እንደዚህ ብትሆኑም ነገ ቀጣይ መታረቃችሁና አንድ መሆናችሁ አይቀርም ስለዚህ ለሚያልፍ ቀን የማያልፍ ቃላት ባትነጋገሩ መልካም ነው ብዬ ነው የማስበው። ቤተሰቦች ዛሬ እንግዲህ ያው ሀይሚ፣ ሶሲ፣ ዳኒ፣ ብሩክ አንድ ላይ መጥተዋል። የተፈጠረውን ነገር ሁላችሁ ማየታችኋል ብዬ አስባለኝ። ሀይሚ የዛሬም የመጣችበት ምክንያት በመጀመሪያ ደስ ብሎኛል። ለምን መጀመሪያ ላይ ሰላም ብላ አገባቧ ደስ ብሎኛል። ምክንያቱም ደግሞ በእንደዚህ አገባብ የመጀመሪያውን ዛሬ ስሰራ ናየት። ይሄ ነገር ከተፈጠረ ጀምሮ ሰባት ስምንት ቀን አንድ ሳምንት ይሆነዋል እና ስለያዩሽ ደስ ብሎኛል። ነገር ግን ሀይሚዬ እንደዝቁሩት ያለ ነገር ባተናገሪ ማለት ብሩክ የሚባል ከዚህ በኋላ በህይወቴ አይኖርም በነገራችን ላይ ማለት ነው። ቤተሰቦቹ በጣም ጠጣር ጠጣር ነገሮችን ነው ስቶሪዋ ላይ ራሱ የምታስቀምጠው ማለት በቃ እግርም ካልጠቀመ ይቆረጣል አይነት ነገር ነበር ስቶሪዋ ላይ ራሱ ያየሁት። እና ዛሬም ተመሳሳይ ከዚህ በኋላ ብሩክ የሚባል ሰው በህይወት አይኖርም፣ ሊኖርም አይችልም። በቃ እኔም የራሴን ላይፍ እሱም የራሱን ላይፍ። ዛሬም የመጣው ዳኔና ሶሲ ለማስታረቅ ነው። ስለዚህ በእኒህ ሰበብ ደግሞ ተጣላ ምናምን እንዲሉ አልፈልግም ብላን የመጣችሁ ነገር ግን ማወቅ ያለባችሁ ነገር እዚህ ጋር ማለት ነው በመጀመሪያ ብሩኬ ማለት ነው ከቻል፣ ይህን አጭር የሆነ ሰውዬ በኩርኩም ብትለውኮ ወደ መሬት ልክ እንደ ካሮት ሰምጦ ይቀር ነበረ። እኔ በጣም ነው ያቃጠለኝ ከምታስቡት በላይ ማለት ነው። እና እዚህ ጋር መናገር ምፈልገው ቀጥታ ወደ ዋናው ቁም ነገር ከመምጣቴ በፊት ብዙዎቻችሁ ዛሬም ብሩክ ጥፋተኛ ነው ጥፋተኛ ነው እያላችሁ ነው በነገራችን ላይ ከኛ በላይ ሀይሚ እኮ ብሩክን ጠንቅቃ ነው የምታውቀው ጥፋት ሰራ ይቅርታ አለ እንደገና ከዚህ በፊትም ብዙ የሰሩት ነገር አለ ሀይሚን ቡራ ማለት ነው መፍረድ ካለባችሁ ለሁለቱም ነው መፍረድ ያለባችሁ እስቲል እስከ ዛሬ ዛሬ ዳን ያለውን ሰምታችሁ ከሆነ ባለጌ ስራ ብልግና ነው እያለው ነበረ ያሳደገችው እናቷ አለች ደግና ማለት ነው ገባችሁ አይደለ እንደዚህ በተደጋጋሚ ባለጌነ ስራ ብልግና ነው እየተባለ ሲሰደብ ምን እሱ ታዲያ ቅቤ እየተቀባ ይመስላችኋል እንዴ? ዛሬም ቡራ ጥፋተኛ ነህ፣ ዛሬም ቡራ ጥፋተኛ ነህ ለምትሉ ሰዎች ማለት ነው። ሀይሚዬም ደግሞ ነገሩን አቀስቅሽው ዛሬ በደንብ ነው ያየኋችሁ። እውነቴ ነው። አተኩሬ እዚ ጋ ሶሲ ቡራን ትፈልገዋለች፣ ዳኒ ደግሞ ሀይሚን ይፈልጋታል። በሚገርማችሁ ሁኔታ አይታችሁ ከሆነ በእነሱ ምክንያት እኮ ተናደርሽ ብኝ፣ በእነሱ ምክንያት እኮ ጠቆር ሽብኝ ይላታል። ከዛ ደግሞ ጸጉሯን ማን ስለሆንህ ነው አንተ ጸጉሯን የምትነቀው? ማን ስለሆንህ ሀይሚ እኮ የቡራ ናት አይደል እንዴ ማን ስለሆንህ ነው ልብሷን የምታስተካክል ነው ትናንትም ሶስን እያዩት ነበረ የቡራን መስቀል እያስተካከለች ይህ ሁሉ ክፍተት የተሰራው ታዲያ ማን ነው ጥፋተኛው ካላችሁ እቡራና ሀይሚ ጋ ሁለቱ ጋር ነው እነሱ ከመጀመሪያ ከቡታጅራ ጀምሮ ይዋደዳሉ ይተዋወቃሉ እጥግ ድረስ ማለት ነው እኛ ከምናስበው በላይ ሀይሚይ እኛ ተረድተንሻል እኮ ማለት በጣም ያበሳጫት ሀይሚን ሶሲና ቡራ አንድ ክፍል መሆናቸው ብቻ ሳይሆን ቡራ በሰአቱ ሲናገር፣ እኛም ደግሞ እኮ ነቅፈነዋል፣ ለምን እንደዛ አለህ ብለነዋል። ና ምን አገባሽ ያላት ቃል በጣም ስቲል እስካሁን ውስጥ አላትኝ እኔ ኮ እሱ ቤት እኔ ነበርሁ እኔ ነበርሁ ቡራ ጋር መሄድ ያለብኝ እኔ ነ በሱ ህይወት ውስጥ ያለሁትኝ እኔ ነ ኃላፊነት የሚሰማኝ ብያ ስቤ ነበር። ሶስን ሳያት በጣም ተፈሳይቻለሁ፣ ተናድጃለሁ። አንዳንድ ጊዜ እነሱ ፕራንክ እያለሁ በፕራንክ ሰበብ የሚያርጉት የሚሰሩት ነገር እኔ ውስጤን ጎርቶኛል ብላለች። ና ይሄም ንግግር ነው። ለዛም ነው ለሚያልፍ ቀን የማያልፍ ቃላት አትጠቀሙ ያልኩትኝ። ሀይሚዬ፣ ዛሬም እየሰማዎች ነበር፣ አፍን ዝጋ ስትይ ሁላ ነበረ። እና ቡራን ቡራም ደግሞ ብሳቱ፣ ለምን ሀይሚን ምናገባሽ አልሀቲም፣ ፕራንክ መስራቱን ትሰራለ ግን እንደዚህ አይነት ቃላቶችን አትጠቀሙ፣ በተለይ ደግሞ የወደፊት ህይወት አለኝ የምትሉት ሰው ጋር ከሆነ አሚሮ ውስጥ ይቀመጣል ብዬ ሁላ ቪዲዮ ሰርቻለሁ። ዛሬም ለአንቺም ሀይሚዬ እንደዛ ነው እምልሽ፣ ማለት ብሩክ ሲያጠፋ እንደተናገርኩት ሁሉ አንቺም ስታጠፊ ደግሞ እናገራለሁ ወይ። ምክንያቱም አፈንዝ ገባችሁ ደስ ይለኛል። ምን አገባህ እንኳን ብትዩም እሱም ስለተጠቀመው ትረዳዳላችሁ ብዬ ነው ማስበውኝ። እና ዛሬ ዳኒም ሶሲም መታረቅ አይፈልጉም ቆይ እናንተ በእናንተ ሰበብ ነው የተጣላ፣ ነው ይበሉ እንጂ። አሁን ሀይሚዬና ብሩኬ ሶሲና ዳኒም ለማስታረቅ ብትሞክሩ ራሱ አይታረቁላችሁም። ምክንያቱም ሀሳባቸው ወደ ሌላ ስለሄደ፣ ዳኒ የተሽ ከሆነ ለአንቺ ለየት ያለ እንክብካቤ፣ ለየት ያለ ስሜት፣ ብዙ ነገሮችን ሲያደርግ ነበረ። ከፈለግሽ የትም ቦታ ጥሪኝ ሀይሚዬ፣ እመጣልሻለሁ። አንቺ ብለሽኝ የትም ቦታ ቢሆን አልቀርም። ስለዚህ አንቺን እያጠመደሽ ነው ሀይሚ፣ ይሄን ማወቅ አለብሽ። እንዲህ ወንድ ልጅ እኮ ነው። ስለዚህ አየሽ፣ ወደደሽ አንቺን እያጠመደሽ ነው። ከምንም በላይ ና ከምንም በላይ ብሩኬ ነው ለአንቺ የሚሆንሽ፣ አንቺም ደግሞ ለብሩ አምትሆኙ ሁለታችሁም የምትመጣጠኑት እንደዛ ነው እንጂ አሁን እዚህ ጋር ዳኒ እያጠመደሽ ሁላ መሆኑን አንቺ የለሽም፣ ረስተሽዋል ሁላ በቃ ያለሽን ዴት ላይ ነው። ለምን ብሩ ያን ነገር አደረገ፣ ለምን እንደዛ ተናገረ የሚለው ውስጥ እየተብሰለሰልሽ ነው። አሁን ደግሞ ሌላ አጀንዳ ይዞ መጥቶ ዳኒ ምን እያላት ነበረ። አንቺ ማታቂው ገና፣ ሶሲና ብሩ ጋር ብዙ ነገር አለ። አንቺ ማታቂው ወደፊት ቀስ እያልኩ እነግርሻለሁ አንቺ በቃ ለአንድ ስል ምንም ነገር አረጋለሁኝ። ትናንትና ከቡራ ጋር ራሱ እንደዛ መደባደባችን አንች ፊት መሆኑ ልክ አልነበርኩኝ። ይህን ሁሉ የሚለው ይህን ሁሉ የሚያደርገው ሀይሚ ፍቅር እንዲይዛት በቃ ከዳኒ ፍቅር እንዲይዛት ነው። ወንዶች ብዙ ጊዜ ያውቃሉ፣ ሴት ልጅ እንዴት ማጥመድ እንዳለባት። ሴት ልጅ ሲጀመር የምሰማውን ታምናለች፣ እንክብካቤ ትወዳለች። ገባችሁ አይደለ እና ከመጀመሪያ ጀምሮ ቪዲዮ። ተከታትላችሁት ከሆነ በቃ አንድ ካንድ ዳኒ እያደረገ ያለው ሀይሚ ለዳኒ ቦታ እንድሰጠው ፍቅር እንዲይዛት ነው። ሶሲ ከሶሲ ጋር ታረኩም አልታረኩም አደንከራባወት በቃ አልፈልጋትም፣ ከቡራ ጋር ትቀጥል እንደዛ ነው የሚለው እና ስለዚህ ላስታርቅ ብላችሁ የምታመጡት ማለት ነው። እነሱ መታረቅ አይፈልጉም። ሶሲም ቡራን ትፈልገዋለች። ዳኒ ደግሞ ዛሬ ነው በደንብ በትኩረት ነገሮችን ስከታተል የነበረው። ሀይሚ ዓይንሽን ግለጭ፣ የምሬን ነው እምልሽ ዳኒ እያደረገ ያለው አንቺ ለማጥመድ ብዙ ነገሮች እየተጠቀሙ፣ አሁን ደግሞ የበለጠ እንድትጣሉ ያው ታውቃላችሁ፣ ፎቶሾፖች ምናምን በዚህ ሰዓት ቪዲዮዎች የፈለጋችሁትን መስራት ትችላላችሁ፣ የፈለጋችሁትን እና እነዛ ነገሮች አቀናብሮ ያመጥልሻል። ከዛ የበለጠ ከቡራ ጋር ተቆራርጠሽ እንድትቀሪ። እንደውም አሁንም አንቺ ቆርጦልሻለን፣ እንዳየት ከሆነ ንግግርሽ ምናምን በጣም ሀይ ነው። ሀይሚዬ፣ ምንደነካሽ ባላቅም፣ ምክንያቱም ከኛ በላይ አንቺ ነሽ ልትረጁ የሚገባው ቡራን ማለት ነው። ለምሳሌ ብዬ ልንገራችሁ ቤተሰብ ሁላችሁም ማለት ነው። የራሳችሁን አስተሳሰብ የተሰማችሁን ኮሜንት ላይ ጻፉልኝ። የሆነ ኢሞጅ ምናምን አታርጉልኝ። ለምን እንደው ታቃላችሁ። ሀሳባችሁ ማወቅ ፈልጋለኝ። እና ለምሳሌ ቤተሰብ አንድ ነገር ልጠይቃችሁ። ሁላችሁም በጣም ውድ የሆነ የአንገት ወርቅ ወይም የእጅ ወርቅ አላችሁ ልበል። ና ሜቢ እንደው ሽንት ቤት ወይ ቆሻሻ ውስጥ ወደቀ፣ ያን ወርቅ ትታችሁ ነው የምትሄዱት ወይንስ ደግሞ አንስታችሁ ምንም ቆሻሻ ቢሆን አንስታችሁ አጥባችሁ ትጠቀሙታላችሁ እጃችሁ ላይ ታደረጉታላችሁ። መልሳችሁ አይደለም እስቲል እንኳን ሀይሚ ቡራ ሌላ ነገር አርጓል ብሎ ጭንቅላታሽ የሚያስተጋባ የሚነግርሽ እንኳን ቢሆን ይቅርታ አድርገሽለት ነገሮችን እንዳዲስ መጀመር እንዳዲስ ማስተካከል ትችያለሽ። በጣም ብልሃተኛ ና ሴት ይባላል አይደል እንዴ? ሌላው ደግሞ እኔ እንዳየሁት ከሆነ ሶሻል ሚዲያ ከመጣ ጀምሮ ቡራ ሰው የሚናገረው ነው አዋዋሉን ነው አይደል የሚመስለው። አዎ ብዙ ጊዜ ሰዎች አዋዋላቸውንና ና የሚናገሩትን ነው የሚመስሉትኝ። ና እንዳየሁት ከሆነ ስነ ምግባሩ ከሴት ጋር እንደዚህ የሚያደርግ ምናምን አይደለም። ኖርማል ነው። አንዳንድ ጊዜ ፕራንክ ትደራረጋላችሁ። ሀይሚ ያው የከፋ ይህን አይነት ፕራንክ ባታረጊም ፕራንክ ብታረጊም ለጊዜው ሊከፋ ብዙ ነገሮችን መንገዶችን ሊሄድ ይችላል። ግን እስከ መለያየት ትደርሳላችሁ ብዬ አንድ ቀንም አስቢ አላቅ፣ በጭራሽ ማለት ነው። ደግሞም አትለያዩም። ተመለሳችሁ እኮ ትገናኛላችሁ፣ ትታረቃላችሁ። ረጅም ጉዞ ገና ትጓዛላችሁ፣ እጅ ለጅ ተያያዛችሁ። ስለዚህ የማይገቡ ቃላቶች ቡራም አንችም መነጋገር የለባችሁም፣ በተለይ ደግሞ ሰው ፊት ሲሆን። እንዲያውም ኮቨር ነው መደራረግ ያለባ ይገባችሁ። አንቺ ለቡራ ማገዝ፣ ቡራ ደግሞ ለአንቺ ማገዝ አለበት። እና ዳኔ ግን ያው ትንሽ ቦክስ ነገር አስፈልጎታል። ሀይሚና ሶሲ ዛሬ ተደባድበዋል። ድብድብ በሉትኝ። እንደዚሁም ደግሞ ቡራና ዳኔም ተመሳሳይ። ይቺ ካሮት አንድ ክንድ የሚያክል ሰውዬ እንደዚህ ገብቶ ከሶሲ በላይ ይበጣጥ ቤተሰብ፣ እኔ ተበሳጭቻለሁ ከምታስቡት በላይ ብቻ። ሀሳባችሁን የእናንተን ኮሜንት ላይ ጠብቃለሁ። በባይ